ሰላም፣ ሰላም የተወደዳችሁ የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ ዩቲዩብ፣ ቲክቶክ፣ ፌስቡክ ተከታታዮች እንደምስከሳ ደረሳችሁ፣ እንኳንደና መጣችሁ ስለመጣችሁ እጅግ ከልብ አመሰግናለሁ። ዛሬም እንደተለመደው የራሳችንን ውበት የራሳችንን ታሪክ የራሳችንን ጥበብ ማንነታችንን የምናይበትን ባህላዊ አልባሳት ልጋብዛችሁ ወድጃለሁ ማለት ነው። ይህቺናት ኢትዮጵያ፣ ይህቺናት ሀገሬ ይህ በራሳችን ጥበብ በራሳችን ዲዛይን ባህላችንን ታሪካችንን የምናይበት መስታወታችን ነው ማለት ነው። ለተለያዩ ፕሮግራሞች፣ ለሰርግ፣ ለቀለበት፣ ለልደት፣ ለሌሎችም ለበዓላት ዝግጅቶች መዋቢያ ይሆናል ማለት ነው። ውበታችን ድምቀታችን ነው ማለት ነው። ከልብስነት ባለፈ የኛ ውበት ጌጥ ነው ማለት ነው። በጣም ያምራል። በቀቢስ መልኩ እንደዚህ ተዘጋጅቷል ማለት ነው። ስንፈልግ ለብርድ ከላይ አጣፍተን እንለብሰዋለን። ለፊልም ቀረጻዎች፣ ለቲክቶክ፣ ለዩቲዩብ ቪዲዮ ቀረጻ እጅግ አትራክት የሚያደርጉ አይን ውስጥ የሚገቡ አልባሳቶች ናቸው ማለት ነው። በጣም ያምራሉ። የባህላዊ አልባሳት ቤት ስማችሁ ማን ነው? እማምጎ መንገሻ ባህላዊ አልባሳት መገኛ። ፎጣዎች፣ ቀሚሶች፣ ለሴት ለወንዱ፣ ለወጣቱ፣ ለአዛውንቱ፣ ለሕፃናት ጭምር አሉ ማለት ነው። ትልልቅ ልብሶች ለገዳማት አባቶች የሚሆኑ እናቶች የሚሆኑ አልባሳትም ይገኛሉ። በጣም ያምራሉ። እች ደግሞ ትለያለች፣ ታምራለች። ለንግድ ለችርቻሮ ካስፈለጋችሁን በቀጥታ ለራሳችሁና ለቤተሰቦቻችሁ ለስጦታ ጭምር የሚሆኑ የተለያዩ ዲዛይንና በተለያዩ ቀለማት የተሰሩ ጥራታቸውን ጠብቀው የተሰሩ በተመጣጣኝ ዋጋ በተመጣጣኝ ዋጋ ካሉበትም እንልክላቸዋለን። እዚህ መታችሁ ለንግድም ለራሳችሁም የሚሆኑ አልባሳትን ገዝታችሁ ሸማምታችሁ መመለስ ትችላላችሁ ማለት ነው። አይ ባልገዛ ኑሮ እኔ የገዛኋቸውን እንደገና ጸጸተኝ። እኔ ከገዛኋቸው በላይ የሚያምሩ ደግሞ እዛ አየሁኝ። ሂሂ ሁሉ ባንድ የማይገዛ ነገር። እቺ ታምራለች። ያችን ታምራለች፣ ላይ ያለችው ይቺ ያምራኛለች ብያችኋለሁ። ይቺ ያምራኛለች። ኧረ ሁሉም ነው ያማረኝ። ኧረ ግዙልኝ፣ ኧረ ግዙልኝ። በጣም ያምራል። ሁሉም ነው ያማረኝ። እሺ፣ ስልክ ስልክ ቁጥራችሁን እስኪ ንገሩ። አካባቢ ያላችሁ በስልክ ቁጥራችን የሚፈልጉትን እቃ ያዝዙን፣ ካሉበት እንልክላችኋለን። እዚህ ይመታችሁ መግዛት ትችላላችሁ። ቀበሌ አራት ህንፃ ሸማ ተራ የንግድ ቤት ቁጥር 23 ቁጥር ግራውንድ ላይ በቅርቡ ደረጃ ሳትወጡ ሳትወርዱ ታገኙናላችሁ ማለት ነው። እና መሰግናለን። እሺ፣ አመሰግናለሁ።